አሰላሙ አለይኩም ወራህመቱላሂ በረካቱ የተመልካቾቼ ሰላም ሰላም እያለሁ ያለ ሰላም ነው። ዝናት አይላችሁ ባላችሁ በሰላማችሁ ብዙ ዛሬ እንግዲህ አዲስ ነገር ይዤላችሁ መጥቻለሁ። ሆን እሱን ደግሞ እስከ መጨረሻ አብረን ነው ያለን ማለት ወሳኝ ጠቃሚ የሆነ ነው። ለቻናል አዲስ ከሆናችሁ ሰብስክራይብ ደግሞ ላይክ ማድረጋችሁን ግንም፣ በነገራችን ላይ ላይክ እየተደረገ አይደለም እንጃ እና። ይሄን እሬት ነው፣ ማለት ነው ለፀጉራችሁ ነው። ለሀበሻ ፀጉር ለማንኛውም ፀጉር በጣም አሪፍ ነው ማለት ነው። ለፀጉራችሁ ተጠገሙት ቢያንስ። ያኔ የኢትዮጵያ እሬት እና ይሄኔ ይለያል ማለት ነው። ፀጉራችሁን ስትጠቀሙት በጣም አሪፍ ነው። እንግዲህ እሱን ሀታ እንኳ ጆሮዋችን ውስጥ ኩክ ማለት ነው ኩክ ኮክ ሲኖረው የሆኑ ነገሮች እንኳ ቀምሰው ይመለሳሉ። ኮካችን ስለሚመራቸው ማለት ነው። ለዚ ፀጉራችን ደግሞ ሸይጣን ሆን ጅን የበሉት አይወድም እና መራራ ነገር ለሱ ይገባዋል ብዬ ነው የማስበውና